እንግዲህ ከተሞቻችን በተለይ ከለውጡ ወዲህ በጣም በከፍተኛ መነቃቃት እያደጉ እየተወዳደሩ እየተፎካከሩ የማደግ እድላቸውን አሟጠው እየተጠቀሙ እንደሆነ እያየን ያለ ነው ና በእያንዳንዱ እንግዲህ ከተሞች እየተሰሩ ያሉ የልማት ስራዎች እጅግ የሚያበረታቱ ና የሚያስደንቁ የሚያስደመሙ ስራዎች መሆናቸውን ማየት እንችላለን ማለት ነው። እጅጋ ከተማ ላይ ያው የኮሪደር ልማቱን በስፋት የተሰራበት አካባቢ ቀድሞ የነበረውን ገጽታ ሙሉ በሙሉ የቀየረ መሆኑን በዚህ ሂደት እንግዲህ ከተሞች በአዲስ መንፈስ በአዲስ ስርዓት እየተገነቡ መሆናቸውን በስፋት የምናይበት ነውና በጣም የሚያስደምም ነው። እንግዲህ አዲስ አበባ ከተማ ላይ ነው የኮሪደር ልማት ለመጀመሪያ ጊዜ የጀመር ነው ግን ወደ ሰላሳ ከተማ የሚሆኑ የኢትዮጵያ ከተሞችን ከንቲቦችን በመጥራት አዲስ አበባ ከመፍረሷ በፊት ያለውንና በመፍረስ ሂደት ላይ ደግሞ በነበረችበት ጊዜም ልምድ እንዲወስዱ ያንድ ልምድ ተግባራዊ ማድረግ እንዲችሉ በተሰጣቸው እድል መሰረት ዛሬ ወደ 68 ገደማ የሚሆኑ የኢትዮጵያ ከተሞች ተመሳሳይ ልማት ላይ ይገኛሉ። ይህ እንግዲህ ከተማ ትውልድን ይገነባል፣ ትውልድ ደግሞ ራሱ መልሶ ከተማን ይገነባል። ይሄ ሲባል ከተማን የሚያሳምረው ከተማን የሚገነባው ትውልዱ ነው። ከተማ ደግሞ ንጹሕ ሆኖ ከተማ የሚመጥነውን አይነት የመስተጋብር ሲኖረው፣ ስርዓት ሲኖረው ደግሞ መልሶ ራሱ ትውልዱ ላይ የሚያሳርፈው አሻራ አለ። በተለይ ከተሞቻችን ከአሁን በፊት ፕላን የከተሞች ፕላንን ከማስጠበቅ አኳያ፣ የጋራ መሰረተ ልማቶችን በአግባቡ ከመጠቀም አኳያ አረንጓዴ መሰረተ ልማትም ላይ ነበርንና ዛሬ ላይ ባህል ወደ መሆን ደርሶ ትናንሽ ከተሞቻችንም ጭምር በየአቅማቸው ለከተማ ከተማ ማለት ኮንክሪት ብቻ ሳይሆን የአረንጓዴ መሰረተ ልማት እንደሚያስፈልግ፣ የጋራ ስፔሶች፣ የጋራ መጠቀሚያ ቦታዎች እንደሚያስፈልጉም ጭምር እንግዲህ በንግግር ብቻ ሳይሆን ቀድሞ የነበረውን ስርዓት ሙሉ በሙሉ የተቀየረበት ነው የከተማ አስተዳደር ያለውና፣ በዚህ ሂደት እንግዲህ ከተሞቻችን በአዲስ እየተወለዱ በአዲስ እየተፈጠሩ ያሉበትን ሂደት እና በሂደቱም ደግሞ ትውልድ እየተገነባ ያለበትን ማየት እንችላለን። ሁሉ ከተማ በራሳቸው በተፈጥሮ በተሰጣቸው እድል ባላቸው ማህበራዊ መስተጋብር መገለጥ የሚችልበትን ሂደት ነው የምናየው እጅግ የሚያስደስት በጣም በጣም የሚያበረታታ ስራ እያየት ስለመሆኑ ለማውሳት